ሰዎች ነው። በተለይ ዋናው የናተን ህይወት ያጨለመው በጣም ያሰቃየው ማነው? ይፋት። ይሄ ጨካኙ ሴቶችን የሚያግት ለሰው ማዘን የማይችል ልቡ ጨካኝ የሆነ ይፋት በይፋት ነው። ሌለኛው ደግሞ በሉሊስ ሉሊትም ያው ናት። ሉሊትም የይፋት ተባባሪ ናት። ሌላ ደግሞ በቤዛ ቤዛም እንደዛው ነው። ቤዛም ለናታን ውድቀት የሆነችው አንደኛው ናት። ምክንያቱም እኔ ያለአንተ መኖር አልችልም እያለች ሌላ ፍቅረኛ እያላት ከሌለ ሰው አርግዛ ያንተ ነው እያለች ብዙ ነገር እያወራች ነው እና ከኢፉ እና ከናታ መካከል ሆነ እነሱ ያለያየችው ያሰቃየችው ናት እና አንደኛ ደግሞ አስመሳይና ራስ ወዳድ ናት፣ ቤዛም ታውቃላችሁና። ግን በአሁኑ ሰዓት በጣም ደግሞ ከምንም ከቤዛም ከሉሊት በላይም ያጨለመበት ያጨለመባቸው ማን ነው? ይሄ ማነው? እሱ ይፋት። እሱን በጣም ያጨለመበት ለናታን ማለት ነው። ናታን በእንትን እንዲሰቃይ ይሄ ስቃይ ውስጥ እንዲገባ ግን ናታን ምን ይላል ከእስር ቤት ምርጡ ጓደኛ ያገኘውት ይፋት ነው አለ። ይገርማል። ይፋት የሱ ወዳጅ አይደለም የሱ ጥላት ነው፣ ግን አላወቀም። ሲያቅ ቀን የሱ ስራ ኤፉ ማን እንዳገተው ቤቱ ማን እንደወረሰው ሁሉ ነገር ማን እያደረቀ እንዳለው ሲያቅ ያ ቀን በጣም በጣም በቃ ራሱን የእኔ ጥላት የሆነ ወዳጅ አድርጌ የወደድኩት ብሎ በራሱ ያዝናል። እና ናታን ግን ያሸንፋል። የምር ዛሬ ቢወድቅ፣ ዛሬ ቢጨልምበት፣ ዛሬ ህይወቱ ቢበላሽ፣ ነገ ደግሞ እንደ አዲስ ዛፉ አይታችኋል። ቢወድቅ ማለት ነው ደርቆ ቢወድቅ እንደገና እንደ አዲስ ሲመጣ በጣም ያምሮበት ነው ወደ ላይ ይመጣና ናታንና ኤፉም አንድ ቀን ከዚህ ችግር ውስጥ ሲወጡ ኤፉዬም ስትለቀቅ ከዚህ መከራ ውስጥ ስትወጣ ናታንም ከዚህ መከራ ውስጥ ከወጣ በኋላ ይሄ ዙሯቸው ያላቸው ጥላቶች ድል ያደርጋሉ። ያ ቀን ደግሞ ደስተኛ ይሆናሉ፣ እንደ አዲስ ህይወት ይጀምራሉ። ፍቅራቸውን፣ ሰላማቸው፣ ሁሉ ነገራቸው ይመለስላቸዋል ማለት ነው። ጥላቶቹ እነሱ ለማጥፋት ቀንና ማታ የሚጥሩት ያ ቀን ደግሞ የነሱ ውድቀት ይሆናል እና ይፋትም አንድ ቀን ይያዛል። ይሄ ክፉ ስራ እየሰራ መቼም እስከ መቼ ይቀጥላል? አንድ ቀን ፈጣሪ ያጋልጣል እና የሴቶች እምባ ስንት ነገር ነው። እሱስ ያጣፋ ስንት ነገር ዛሬ እየሰራ ያለው ስራ በጣም ከባድ ስራ ስለሆነ አንድ ቀን ይገለጣል። ያ ቀን ደግሞ ጉዱ ፈላላታል ማለት ነውና ዛሬው ዛሬው ናተን ቢወድቅ ዛሬው ኤፉዬ መከራ ብታይ ዛሬው ገኒ መከራውን ብታይ ነጌ የደስታቸው ቀን ስለሚመጣ ታግዞ መጠበቅ ነው ምለው፣ እኔ እና ውዶችዬ፣ ትዕግስት ከማንም በላይ ነው። ከማንም በላይ ትግስት ያለ ሰው የትኛው ጨለማ ውስጥ ይወጣል። ስለዚህ አንድ ቀን ይፉዬም እንደተሰበረች፣ እንደተጎዳች፣ እንዳለቀሰች መከራውን እንዳያየች አትቀርም? ናታንም እንደዛ ነው እንደዛ ነው በቃ፣ እንትን ይሄ ቀን አልፎ አንድ ቀን ይሄ መከራ አልፎ አዲየ ደስታ ቀን እስከመጣ፣ በቃ ትዕግስት ያስፈልጋቸው። ለላለው ጥሩ ነገር ያሰማን። ደህና ሆኖ አመሰግናለሁ። ብቻ ያ